ልጅቷ ፕራይቬት ናት እና ለእሷ ሄዷለሁ ሚላት እኔ ጋ ግን አይመጣም። ፎሎ ራሱ መመለስ አይቻልም። እና ሴቲንግ ውስጥ ግቢ ግቢና፣ ፕራይቬት የሚለው ኦን ከሆነ ኦፍ አድርጊው፣ ማሬ ዝጊው። ሴቲንግ ላይ ግቢና ፕራይቬት የሚለው ጋር ገብተሽ ኦፍ አድርጊው። እሷ ጋር ሄድኩ ይላል እንጂ እኔ ጋር አይመጣም። ደግሞ ተስፍዬ ማለት ነው። እንዶ አስገባኛል ኩ እንደሆን ታስገባኛለ ካለዛ መጣላታችን ነው። አዎ ዋርኒንግ ነው ይሄ። እንደ እጅ መጥናት አለብኝ እንዲህ በገዛ ቤቴ አስገባኝ አስገባኝ አስገባኝ፣ እንደ ቤቴን በልመና ልግበ እንዴ! ዳይመንዳ እናመሰግናለን። ተባረኪ ዘርሽ ይባረክ የኔ ቆንጆ። ለዚች እህታችን ደስታ ስለሆንሽ፣ ደስታሽ ከቤትሽ አይለቅ። በሄድሽበት ሁሉ ፈገግ በይ የኔ ቆንጆ። እናመሰግናለን። እኛንም ደግሞ ለዚህ ስለጋበዝሽን እንድንረዳት ስላደረግሽ እናመሰግናለን። ቴንክ ዩ ሶ ማች ከሰሞኑ ባለው እርዳታ ሁሉ ላይ አክቲቭ እንደብቃለን፣ እናወራም ግን ያው ግዴታ ሆኖብን እናመሰግናለን። ይህ ምስጋና አስፈልገውም። ተስፍዬ እኔ ራሴን ነው ምረዳው ኤቭሪዳይ። አንተ ደግሞ ታባረክልን ቤትን ስለከፈትክ ከምንም ነገር በላይ አስደሰተኝ፣ እውነት ስለፈቀድክ አይ፣ ነው ያን ስራ አሰራም ግን እናመሰግናለን። እሺ፣ ተባረክ ዘርክ ይባረክ። ጋይስ ታብታባርጉ ሁላችሁ ማውን አድርጉ። የቅልቦች ባዩ ላይ የሄዳችሁ የአፋርን ቤተሰቦች መርዳት የምትፈልጉ ከዛ ላይ አካውንት ወስዳችሁ መርዳት ትችላላችሁ። ቃል የገባችሁ ደግሞ ቃል የእምነት ዕዳ ስለሆነ እያንዳንዳችሁ ደሞዛችሁ እጃችሁ እንደገባ ብሩን አስገቡ። እሺ ውዶችዬ። ቴንኪ ሶማች ማች ተስፍዬ አመሰግናለሁ። ሰላም ነው አለን። ቪዲዮ ክፈች። ቢዲዮን ሚዲያ ላይ መውጣት አልፈልግም። አሁንም ሰው የእኔ ፎቶ ሳልፈቅድ ፖስት ወቢ ነው እና በውስጥ ላወራ ፈልግ የጋለች አንዷ ስትፎክር የነበረችው ካላስገባችሁኝ ምናምን ነገር እያለች የእኔን ስራ ወሰድክ ማነው ሲ ካላስገባቸው የምናስባቸው ነው ማታስገቡ ስትል ነበረ። ቅድም እኔ ወይ ምን ልንረዳቸው የምትፈልጉ ሰዎች ካላችሁ ግቡ። ስትገቡ ግን አንድ ሰው ማን ነው ይህን ጥያቄ የሚያቀርበው ከሚለው አንጻር አንዳንዶች ከዚህ በፊት ሰው ትዝ ይላችኋል። አሁን የትኛዋ ልጅ ብሯን የወሰደችባት ሀገር ጫንጮ ከሰሉት አልፎ ነው ጫንጮ እና አንዱ እንደዚህ እንደዚህ አድርጎ ብሬን ዘርፎኝ የስንት አመት ልፋትን እንደዚህ እንደዚህ አድርጎ ምናምን ነገር እኛም በኢነርጂ ነበር የዛን ጊዜ። ኦፍኮርስ አሁንም ብዙ ያልትን ሳይሆን ለምን አባቱ እኒህ ም ምናም ሁለት ሰባስበን መኪና እንግዲህ ነዳጅ አስሞልተን ከዚህ ጫንጮ ከዚህ ጫንጮ ሄድን እና ከዛን እየመጡ እሺ፣ ጉድህን ያሳዩሃል ምናምን ትለዋለች። ከዛም ፍሬንድ በመሀል እንዴ በእኔ ጨክነሽ እንግልት አስደረጊ ምናምና ፖሊሶችም ነበሩ። ፖሊሶችም እየመጡ ለለና አንቺ እኮ ነሽ እንጂ ማትረጅኛን እኮ ምናምን ነገር ይላታል መሰለኝ። ብቻ ያው አንዳንድ ጮሎዎች አሉ አደለ፣ ምላሳቸው የተቀባ እና አንተ ነህ እንጂ እኔማ ምን አንተ እንትን እላለሁ። አንተ ነህ እንደዚህ ያደረግከው። አይ አንቺ ነሽ። እሺ በቃ ይቅርታና እንታረቅ ምናምን እንደዛ ትልም ታዲያ፣ መጀመሪያ ራሱ ይቅርታ በትል ምናምን ነገር ከዛ እኛ እዛ ሳንደርስ እነሱ ታርቀው ከዚህ ለፍተን ስሉታ ስንደርስ ማን ጫንጮ ከመድረሳችን በፊት ያው ወደ ከተማው እየገባን እያለን አድራሻውን ነገር የኔት አካባቢ ነው ምናምን ነገር ስንላት ተውት በቃ ታርቀናል እና ችግራችንን ፈተናል፣ አሁን ችግር የለውም ብሎኛ ምናምን ምናምን ነገር በሁለት ወሽመጣችን ምን ያህል እንድትቆረጠና አንዳንድ የምታስታውሱ ሰዎች ነበራችሁ የምታስታውሱ ላይፍ ላይ ሁላ። በቃ ከዛ ጉዞ ስንመጣ ሁሉ በላይፍ እንደዚህ አይነት ጉር ሰራቸ ምናምን ነገር እያን ስንመጣ ነበርና፣ አንዳንዶች ቀልደኞች ናቸው። ስለዚህ ከዛ በኋላ አንን በሌቦችም ደግሞ እንትን ብለው ይልኳቸዋል እዚህ ቦታ ላይ እንደዚህ ሁኜ እንደዚህ አስደርገው ምናምን። ስልካችሁንም ሌቦች ደግሞ ስልካችሁንም ሲፈልጉ እንደዚህ የሚባል እንደዚህ አድርጎ ስልክ ስጭኝ እሺ ምናምን ብለህ ስትደውል በዛው ስልክ ህን ይዙና በቃ መተኛ ሰዓት ላይ ደክሞ ምናምን እንትን ስትል ይደውሉና የተለያዩ ቴክስቶችን በቴክስትም የሚሳደሙሉ በእርግጥ እያንዳንዱ እኛ እንትን ማድረግ የስልካቸውን ስታተስ ማግኘት እንችላለን። እንደዚህ አይነት ነገር የሚያደርጉ ቀልደኞች አሉ። ሌቦች እራሳቸው ወጥተው እንግዲህ ራሳቸውን ደብቀው ስሙ ሌላ ነው። አይተችዋታል ሊያወራለች ስም የላት አሻንጉሊት ወጥታ ራሷ መታየት አትፈልግም። ከዛን በእኛ ሞራል ላይ ደግሞ የፈለጉትን ነገር ይናገሩ እና ነገ ሌላ እህት ወንድሞችን እንዳንረዳ እንትን ያደርጋሉ እና እንደዚ አይነት ስትራቴጂ ነው አሁን እየወጣ ያለው ለዛ ነው ቪዲዮ እንጂ እኛ ሰውን ከማ ለማየት ሌላ ጉጉት ምናምን ነገር ነው ልሆን አደለም ለማለት ያህል ነው ይሰማል አዎ፣ ይሰማል። እሺ፣ ስለዚህ ለዚህ ለዚህ አይ፣ አንዳንዶቹ ትንሽ ቀልድ ላይ ናቸው እና ያንን ቀልድ ለምንድን ለማድረግ ያለው ስራ ከሰራ ሲሪየስ የቸገረው ሰው ካለ ችግሩን ወጥቶ ነው መናገር ያለበት ይሄ ነው። እሺ።

እሺ፣ እና እንደዚህ አይነት ነገሮች አሉ የ- የሚገጥሙ ናቸው። ብዙ ተስፋ ለማስቆረጥ የሚሞክር ነገር ቢሆንም ስንሰራበት ለዚህ ደግሞ መብት ይሆናል ብለን የምናስበው የምንጠይቃቸው ሰዎች እያየናቸው ስሜታቸውን መጎዳታቸውንም በዛው መጎዳትም ስሜትም ሀሳብም በአይን ይገባል እንደሚባለው፣ ሁሉ አንዳንዱ ደግሞ ከቀልደኞች እራስን ለማዳን እንደዚህ አይነት ነገር እናደርጋለን ማለት ነው። ይሄ ነው ያለው ምናልባት እስካሁን ድረስ ያለ የለም። ሰላም ተስፍሽ እንዴት ነህ? ደህና ነኝ። አንዳንድ ያዘሽ አንድ ቁጥር ልግባ ነው። ገብቶ ደግሞ ቪዲዮ ማብራት ግዴታ ነው ይላሉ። እዚህ ኮመንት ላይ ትቆል። እሺ ስቤሽ ነበር አንድ ቁጥር የጻፍሽው አልገባሽም። ሌላ ሀሳብ ጥያቄ ያለው ሰው ካለ መግባት ይችላል። ካልሆነ ደግሞ ለአፋር ደግሞ ቃል የገባችሁ ሰዎች ካላችሁ ቃል የገባችሁ ምንትን በሉ አስገቡ። ቃል የገባችሁ ለአፋር ቃል የገባቸው አስገቡ። ሜሪ አካውንቱን ፖስችላቸው ስ ምንድን ነው ደልታው ሜሪ የአፋሩን አካውንት ስ እንድለጥፍ ቃል የገባቸው ዛሬ ማታ ሪፖርት አለብኝ እና ሪፖርት ለማድረግ አሁን የባንክ ስቴትመንት አውጥቼ እጅት ላደርግ ስለሆነ ምናልባት ፕሮሚስ የገባችሁ ሰዎች ቃላችሁን ዛሬ የምትችሉ ማትችሉ ጊዜያቸው የምጠብቃቸው እንት ታደርጋላችሁ። አምሳ ሺህ ይገባለን። ለአበባ ማን ያስገባላት እስቲ ይህን ሰውንማ። አሁን አምሳ ገብቶልኛ። ነው፣ እሰይ ነይ ስልኩን ንስታዳማዬ፣ ሃምሳ ሺህ ገብቶልኛል። እስከ መቶ ዘጠና ምናምን ሺህ ድረስ ነው ፕሮሚስ የተገባው። ገና የሚያስገቡ ሰዎች ይኖራሉ ብዬ አስበስየ። ወይዬ አበባልኝ፣ እንትን በባለፈው ማለት ነው፣ አልነገርኩህም እና አስራ አምስት አስራ አራት አስር እንደዛ እንደዛ ማለት ነው እና አምሳ አምሳ አምሳ አምሳ ግብቶኛል አንዷ ልጅ አስር አስራ አራት አስራ ስድስት አድርጎ ሁለት ደግሞ ሁለት ሺህ ሆኖ ገባልኝ። አምሳ አርባ ዘጠኝና አምሳ እና እግዚአብሔር እውነት ያስደሰታችሁኝ፣ እግዚአብሔር ያስደስታቸው። ለነሱ ደግሞ በወጣው ይተካ ነው። በተረፈ ደሞዝ ሲገባ አገኘች ሁለተኛውን እኮ

እና ፈጣሪ ያክብራችሁ። ፈጣሪ ይስጣችሁ ጤና እድሜ ይስጣችሁ። ነት እኔ እንጃ። እግዚአብሔር የቆመላችሁ ምን እንዳስደሰታችሁ እግዚአብሔር ደግሞ ያስደስታችሁ። በህይወት መዝገብ ይጻፍ። በቃ ሌላ ምንም ማለት ነው። እውነት በህይወት መዝገብ እግዚአብሔር ይጻፍላችሁ። ዋጋችሁን አያሳጣችሁ። ነት አመሰግናለሁ። የልባችሁን ደግሞ ይሙላላችሁ። ቀሌላ የለኝም እኔ እውነት እምለው እና አመሰግናለሁ ወደ እንትነ እሺ። አሁን በጣም አሁን በደወልኩልሽ ስልክ ዋትሳፕ ላይ እንትን አድርጊ፣ ይደርሰኛል። ጤናሽ፣ አሜን። በሰላም ጎመሽ አሚን፣ አሚን። ውድትያለአንድ ናት አንድ ነው። እናቴ ደግሞ ደካማናት። እንደ እልክላአለው ፎቷን በውስጥ እልክላአለው። የልጀንም የእናቴትም አመሰግናለሁ። በጣም የምናመሰግነው አብራችሁን ስለነበራችሁ። ሁሉ እንግዲህ እስካሁን ድረስ ቢያንስ ለአንድ ሰዓት አካባቢ አብሬያችሁ ነበርኩ። ዛሬ ብዙ መብት የሚፈልግህ የተቸገረ ሰው ብዙ የለም፣ ከሳውዲው ጉዳይ ውጪ። የሳውዲው ውስጥ ነው የደረሰኝ። ሳውዲ ላይ ትንሽ በችግር ያለች አንድ እህት አለች፣ እሷን እንደርስላታለን። የአሁኗ ማን ነበረች? ይህንኑ የኔ ያልሽ ፓስፖርቷን ካለሽ ሴቲንግሽን አስተካክለሽ ለሜሪ ብትልኪላት፣ ሜሪ ወደ እኔ ትልክልኛለች። ወይም ለእኔ ኢምቦክስ አርግልኝ። በዚህ ሄሉዬ አንቺማ ስልኬን ያለሽ አይደለ? በቃ እንትን አደርግልኝ፣ በቴሌግራም ላኪልኝ። ዛሬ ማታ ሪፖርት አለብኝ የአፋሩን። እዚህ ውስጥ ያላችሁ ፕሮሚስ የገባችሁ ካላችሁ መትችሉ ተጨንቃችሁ ምናምን ነገር አይደለም። ይመችል ፕሮሚስ የገባችሁ አሁንም ደግሞ ሳሰኑ መርዳት የምትፈልጉ ካላችሁ አካውንቱ በአበሪያ ያለ የንግድ ባንክ ሆነ በሌላ አራት አማራጮች አሉ። በዛኛው አስገበታችሁ ልካኖ እሺ።